የገቢዎች ሚኒስቴር በ2017 በጀት ዓመት በ11 ወራት ውስጥ ከሀገር ውስጥና ከውጭ ንግድ ቀረጥ 815 ቢሊዮን ብር መሰብሰብ መቻሉን ገልጿል። የምንነግራችሁ መረጃ ነው። 55 በመቶ የሚሆኑት የግል የጤና ተቋማት ቅሬታ እንደቀረበባቸው ተገለጸ። የአዲስ አበባ ከተማ አስተዳደር መድኃኒትና ቁጥጥር ባለስልጣን ከተቋቋመበት ጊዜ አንስቶ እስካሁን ድረስ ከማህበረሰቡ በቀረቡ የህክምና ስህተት አቤቱታዎች ላይ ጥናት ማድረጉን ገልጿል። ተሰሙታላችሁ። እስራኤል በጋዛ ከ40 በላይ ሰዎችን ገደለች። ትናንት አመሻሹን እስራኤል ባደረገችው የአየር ድብደባ ከ41 በላይ የሚሆኑ የጋዛ ነዋሪዎች መሞታቸውን ሲኤንኤን ዘግበዋል። ትሰሙታላችሁ። ኢራን ከአሜሪካ ጋር ሲደረግ ወደ ነበረው ንግግር በቶሎ አትመለስም ሲሉ የውጭ ጉዳይ ሚኒስትሩ አባስ አራሃቺ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለቱን አገራት በዚህ ሳምንት ወደ ንግግር ይመለሳሉ ማለታቸው ቢታወስም አባስ አራሃቺ ግን ቀጣዩ ንግግር በቶሎ የሚካሄድ አይሆንም ብለዋል። ሌላው የምንነግራችሁ ጉዳይ ነው። ሰላም ጤና ይስጥልኝ። የሀገሬ ቴሌቪዥን ተመልካቾቻችን እንዴት ናችሁ? የሰዓቱን ዜናዎች ወደ እናንተ የምናደርስበት ሰዓት ነው። ከዜናዎቹ ጋር አልታየህ ኪዳኔ ነኝ። የገቢዎች ሚኒስቴር በ2017 በጀት ዓመት በ11 ወራት ውስጥ ከሀገር ውስጥና ከውጭ ንግድ ቀረጥ 815 ነጥብ 34 ቢሊዮን ብር መሰብሰብ መቻሉን ገለጸ። ይህ የተገለጸው የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴርንና የጉምሩክ ኮሚሽንን የ2017 በጀት ዓመት የ11 ወራት የሥራ አፈጻጸም ሪፖርት በገመገመበት ወቅት እንደሆነ ተገልጿል። ሪፖርቱን ያቀረቡት ወይዘሮ አይን ዓለም ንጉሴ 814 ቢሊዮን ብር ለመሰብሰብ ታቅዶ አፈጻጸሙም መቶ በመቶ የተሳካ እንደነበር ያብራሩ ሲሆን ይህ አፈጻጸም ከባለፈው ዓመት ተመሳሳይ ወቅት ጋር በንጽጽር ሲገመገም 349.33 ቢሊዮን ብር ብልጫ ማሳየቱን አስረድተዋል። በሰኔ ወር ለመሰብሰብ የታቀደው እቅድ ሙሉ በሙሉ ይሳካል ተብሎ ግብ የተጣለ መሆኑን የገለጹት ሚኒስትሯ በበጀት ዓመቱ መጨረሻ ለመሰብሰብ የተያዘው 900 ቢሊዮን ብር እቅድ እንደሚሳካ ታሳቢ የተደረገ መሆኑን አስረድተዋል። ሚኒስትሯ አክለውም በ2017 በጀት ዓመት የውጭ ንግድና ታክስ የገቢ አፈጻጸም 403 ቢሊዮን ብር መሰብሰብ ታቀዶ 414 ነጥብ 44 ቢሊዮን ብር መሰብሰብ መቻሉን ገልጸዋል። አፈጻጸሙም ከባለፈው ዓመት ተመሳሳይ ወቅት ከተሰበሰበው ጋር የ116.96 በመቶ ብልጫ እንዳለውም መናገራቸውም ከሕዝብ ተወካዮች ምክር ቤት የተገኘው መረጃ ያመለክታል። ኢትዮጵያ የካንሰር ህክምና ማዕከሎችን በክልሎችም ጭምር ያስፋፋች መሆኗን የጤና ሚኒስትር የሆኑት ዶክተር መቅደስ ዳባ ተናግረዋል። ከአዲስ አበባ በተጨማሪ በክልሎች ላይ አምስት አዳዲስ የክልል ማዕከላት ተከፍተው አገልግሎት እየሰጡ መሆኑን ገልጸዋል። በጤና ሚኒስትርና በዓለም አቀፉ የአቶሚክ ኤነርጂ ትብብር የተዘጋጀው የራይስ ኦፍ ኦፕ ከተለያዩ አፍሪካ ሀገራት የተውጣጡ ሚኒስትሮችን እና አምባሳደሮችን ያሰባሰበ ዓለም አቀፍ ጉባኤ እየተካሄደ ይገኛል። በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ራይስ ኦፍ ኦፕ ተነሳሽነት ለማነጽነት የራዲዮ ቴራፒ አገልግሎቶችን የህክምና ምስልና የኒውክለር ህክምና አቅርቦትን በማሻሻል የካንሰር ህክምና ተደራሽነትን በተለይም ዝቅተኛና መካከለኛ ገቢ ባላቸው ሀገራት ለማስፋፋት ያለመ መሆኑን የዓለም አቀፉ የኒውክለር ኢነርጂ ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ገልጸዋል። ተነሳሽነቱ የካንሰር ህክምና ባልተስፋፋባቸው ከ20 በላይ አባል ሀገራት የራዲዮ ቴራፒ አገልግሎቶችን በመስረትና ማስፋፋትን ይደግፋል ብለዋል። ኢትዮጵያ የካንሰር ህክምናን ለማስፋፋት እየሰራች እንደሆነና ጤና ሚኒስት ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ራይዞፎፕ ተነሳሽነት ጋር በቅርበት በመስራት የካንሰር ህክምናን በኢትዮጵያ ለማስፋፋት እንደሚሰራ የተገለጸ ሲሆን በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲና በሴንት ጁድ የህፃናት ህክምና ምርምር ማዕከል የመግባቢያ ስምምነት ተፈርሟል። በአንድ ወር ውስጥ ከግማሽ ሚሊዮን በላይ ሰዎች በወባ መያዛቸው ተገልጿል በኢትዮጵያ በአንድ ወር ውስጥ ከግማሽ ሚሊዮን በላይ ሰዎች በወባ መያዛቸውን ሪፖርት አመልክቷል የኢትዮጵያ ሄልዝ ክላስተር ከሚያዝያ 23 2017 ዓ ም እስከ ግንቦት 23 2017 ዓ ም አስመልክቶ ባወጣው ሪፖርት መሠረት በአንድ ወር ውስጥ 520782 ሰዎች በወባ መያዛቸውን አመልክቷል የወባ ወረርሽኝን ለመግታትና በበሽታው የተያዙ ሰዎችን በማከም ረገድ በተጠቀሰው ጊዜ 19 ሰዎች ሕክምና ማግኘታቸው ተነግሯል። ይህም የወባ ሕክምና አገልግሎት ከተጠቀሰ ወር በፊት ከነበረው ጋር ሲነጻጸር በአምስት በመቶ መውረዱ ተገልጿል። ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ደግሞ በሰባት በመቶ የሕክምና አገልግሎቱ መዳከሙ ተነግሯል። ይህም በዋናነት የሕክምና ቁሳቁስን ጨምሮ የጸረ ወባ መድኃኒቶች እጥረት ለወባ በሽታ መስፋፋት ምክንያት መሆኑን ሪፖርቱ አመልክቷል። የአዲስ አበባ ከተማ አስተዳደር መድኃኒትና ቁጥጥር ባለስልጣን ከተቋቋመበት ጊዜ ጀምሮ እስካሁን ድረስ ከማህበረሰቡ በቀረቡ የህክምና ስህተት አቤቱታዎች ላይ ጥናት ማድረጉን ገልጿል። ጥናታዊ ጽሁፉ 282 አቤቱታዎች ላይ የተሰራ ሲሆን 210 የሚሆኑት ውሳኔ ያገኙ ሲሆኑ አጠቃላይ ከቀረበው አቤቱታ 195 የሚሆኑት ከአዲስ አበባ ከተማ የቀረቡ መሆናቸውንና ትልቁን ድርሻ የሚይዙ መሆናቸው ተነግሯል። ባለስልጣን መስሪያ ቤቱ በኮሚቴው ካያቸው ቅሬታዎች መካከል 55 በመቶ የሚሆኑት ከግል የጤና ተቋማት የሚቀርቡ መሆናቸውንና ይህም ከሌሎች ተቋማት አንጻር ሲታይ አብዛኛውን ቁጥር እንደሚሸፍን በጥናቱ ተገልጿል። በተጨማሪም ከአቤቱታዎቹ መካከል ከ18 እስከ 45 የሚሆኑ የዕድሜ ክልሎች አብዛኛውን ቦታ እንደሚይዙ፣ መቶ 8 የሚሆኑት ደግሞ ሴቶች መሆናቸውም ተጠቅሷል። ጥናቱ እንደሚያመለክተው የመረጃ ልውውጥ ክፍተት፣ በህክምና ወቅት በቶሎ ውሳኔ አለመወሰን እንዲሁም ግዴለሽነትና በተቋማት ውስጥ በቂ የሕክምና መገልገያ መሳሪያ አለመኖር ለችግሮቹ እንደ ዋነኛ ምክንያቶች መሆናቸው ተገልጿል። ባለስልጣኑ ካያቸው አቤቱታዎች ውስጥ ከወሊድ ጋር የተያያዘ የእናት ሞት ትልቁን ቁጥር የሚይዝ ሲሆን ከቀረቡት አቤቱታዎች በመነሳት 103 የሚሆኑ የጤና ባለሙያዎች ተጠያቂ እንዲሆኑ መደረጉን በጥናቱ ተነስቷል። ባለስልጣኑ አያይዞም የቀረቡትን አቤቱታዎች ወቅቱን ጠብቆ ውሳኔ እንዲያገኙ ካደረጋቸው ምክንያቶች ውስጥ አቤቱታ ያቀረቡት ታካሚዎች በሕክምና ተቋሙ መረጃው አለመገኘት፣ ተከሳሽ የጤና ባለሙያዎች ወቅቱን ጠብቀው አለመቅረብ እንዲሁም ሌሎች ምክንያቶች ተጠቅሰዋል። ትናንት አመሻሽውን እስራኤል ባደረገችው የአየር ድብደባ ከአርባአንድ በላይ የሚሆኑ የጋዛ ነዋሪዎች መሞታቸውን ሲኤንኤን ዘግቧል። እንደ ሲኤንኤን ዘገባ የአየር ድብደባው የተካሄደው በጋዛ ከተማ በሚገኝ ወደ በአቅራቢያ ካለ ካፌ ላይ መሆኑን የግዛቱ አልሺፋ ሆስፒታል ዳይሬክተር ዶክተር መሐመድ አቡ ሲልሚያ ተናግረዋል። ዳይሬክተሩ ምሽት ባወጡት መረጃ እንደተናገሩት በአየር ድብደባው ቢያንስ 41 ሰዎች ሲገደሉ 75 ሰዎች መቁሰላቸውን አመልክተዋል። የእስራኤል መከላከያ ሰራዊት ለሲኤንኤን እንደገ እንደገለጸው ድርጊቱ በግምገማ ላይ መሆኑን ገልጿል። የመከላከያ ኃይሉ ከተደረገው ጥቃት ጋር በተያያዘ ለተነሳው ጥያቄ በሰጠው ምላሽ የመከላከያ ሰራዊት በሰሜን ጋዛ ሰርጥ በርካታ የሐማስ አሸባሪዎችን መምታቱን ተናግሯል። ኢራን ከአሜሪካ ጋር ሲደረግ ወደ ነበረው ንግግር በቶሎ አትመለስም ሲሉ የውጭ ጉዳይ ሚኒስትሩ አባስ አራግቺ ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለቱን ሀገራት በዚህ ሳምንት ወደ ንግግር ይመለሳሉ ማለታቸው ቢታወስም፣ አባስ አራግቺ ግን ቀጣዩ ድርድር በቶሎ የሚካሄድ አይሆንም ብለዋል። ከአሜሪካ ጋር ወደ ንግግር የምንመለሰው በድርድር ወቅት ዳግም ጥቃት እንደማይደርስብን ስናረጋግጥ ነው ያሉት ሚኒስትሩ፣ ለዚህም ደግሞ ጊዜ ያስፈልገናል ሲሉ ተናግረዋል። ይህ ማለት ግን ለዲፕሎማሲ የምንሰጠው በር ተዘግቷል ማለት አይደለም ሲሉም ሀገራቸው ያስፈልገኛል ካለችው ጊዜ በኋላ ወደ ንግግር ልትመለስ እንደምትችል ፍንጭ ሰጥተዋል። ሚኒስትሩ ቦምብ በማዝነብ የኒውክሌር መርሃ ግብራችን እንድንሰርዝ ማድረግ አይቻልም፣ ንግግር ለማድረግ ደግሞ መሰል ጥቃቶች እንደማይደርሱ ማረጋገጥ አለብን ሲሉ መናገ ገራቸውንም ሲቢኤስ በዘገባው አመልክቷል። በቱርክ ከባድ የተባለ ሰደድ እሳት መነሳቱን የሀገሪቱ የአደጋ ስጋት ኮሚሽን ገለጸ። ኮሚሽኑ ሰደድ እሳቱ እሁድ ዕለት በሀገሪቱ ሲፊልሲያር በተባለ የደን አካባቢ ስለመቀስቀሱ ያስታወቀ ሲሆን በሰዓት 120 ኪሎ ሜትር እየተስፋፋ መሆኑንም ጠቁሟል። ይህንን ተከትሎም በሀገሪቱ ምዕራባዊ በሆነውና ኢዝሚር በተባለው አካባቢ የሚገኙ 50 ሺህ ነዋሪዎች መኖሪያ ቀያቸውን ለቀው እንዲወጡ ትዕዛዝ መሰጠቱ ተነግሯል። ነዋሪዎች ለቀው ከወጡበት አካባቢም አንዳንድ ቤቶች በሰደድ እሳት መያያዛቸውን ከሀገሪቱ ቴሌቪዥን ጣቢያ መመልከቱን ጠቅሶ ኤኤፍፒ ዘግቧል። በሀገሪቱ ኡርኩሜዝ በተባለው አካባቢ ነዋሪዎች ቤቶቻቸውን ከሰደድ እሳት ለመጠበቅና የሰደድ እሳቱን ስርጭት ለማገድ እርጥብ ዛፎችን በመጣል ሙከራ ሲያደርጉ ተስተውሏል። የሀገሪቱ የግብርና ሚኒስትር እንደገለጸው ደግሞ ሰደድ እሳቱ ከቁጥጥር ውጭ እንዲሆንና በፍጥነት እንዲስፋፋ ያደረገው ነፋሻማው አየር መሆኑን አስታውቋል።